ኤጀንሲ ስለሌላ እኛ ጋር መቶ ማመልከት ይቻላል። ከዛ ውጭ የህፃናት ጉልበት ብዝበዛ አሁን እች ልጅ አሁን እድሜ ስንት አሁን እኩል ስራ እየተሰራ እኩል ክፍያ ማይፈጸምበት ሁኔታ አለ። እኩል ስራ እኩል ሴት ሚን ወንድ እኩል ስራ ከሰሩ እኩል ክፍያ መፈጸም መቻል አለበት። እንደገና ቀን ሙሉ ስራ እያሰራ ይውልና ማምሻ አካባቢ ተሳምንት ድረስ

ሰራተኛና ከተማ ሰራተኛና ማህበራዊ የቱባ ነው አለ በተለይ ህፃናት እዚጋ መገኘት የለበትም። እድሜያቸው ለስራ ያልደረሱት አንቺ ልጅ ምንድጠቅ ነው መታችኋል። ይሄንን እናንተም ድረስ እኮ መከላከል መቻል ብቻ እኛለ የምንችለው በጣም ህፃናት ጉልበት ዘዛ ላይ እየተጋረጉ ነው። ከስሚን ሰዓት በላይ መስራት አይችሉም። ይሄ ቀጣይ ችግር የሚፈጥሩ ነው። ከዚህጋ ተይዞ እናንተ ማገዝ መቻል አለባችሁ። ቅድም ተማመስተዋል። ሌላው ኤች አይ ቪ ነው። ሰውኑም ጠቅሰን ነግረናል። ምን አይነት ሰው እንደሆነ እዚህ የሚመጣው ሴቶችን አንድ ሰው በልጋ ለብሎ የሚወስድ ሰው አለ። ለዚህ ሴት ሚቶቻችን አትሂዱ ብለናል። አንድ በሞተር ይዞ ይዞ የሚሄድ ሰውዬው አለ እዚህ ከተማ ውስጥ ነግረናል። ዲስከበር ሞተር አለ ብለል ረዥም ሰው ነው። ስለዚህ አንድ ሰው ሴቶችን ለስራ ነው ብሎ ለሚወስድ አትሂዱ። አዳምቱ መጀመር። ስለዚህ አትሂዱ ከዚህ ውስጥ እንደገና ይሄ ተግባርን የሚፈጽሙ ወንዶች ጥንቃቄ ጋር እዚህ ለቀን ሰራተኛ ብለው የሚመጣ ወንዶች ደላላ አለ። ለነዚህ የነ ደላላ ወንዶች እኛ እናገኛለን። ቀስ በቀስ በሂደት ነው ሁሉንም ነገር የሚደርሰው፣ ነገሮችን እንይዛለን። ከያዝናቸው ግን ከባድ እርምጃ ነው። ዝም ብለህ አዳምጡ። ቀስ ተረጋጋ ነው ነው። ስለዚህ ለአላስፈላጊ ወጪ ለአላስፈላጊ የጤና ኢኮን ላይ መግባት አይቻልም። ነገ ቀን ነው የሚጠጥታችሁ እናቴ ማለት ነው